ብሎም በመላው ዓለም በሰው ልጆች ዘንድ ዕለታዊ የሕይወት ፈተና ተብለው ከሚዘረዘሩ ችግሮች ጀርባ በአንድም ይሁን በሌላ መልኩ ሱሰኝነት አለ ሲሉ የሥነ ባህሪ ባለሙያዎች ይደመጣሉ። የባህሪም ይሁን የንጥረ ነገር ሱስ ጫናውን የማያሳርፍበት የኅብረተሰብ ክፍል አለ ለማለት አያስደፍርም። ጠባሳው ከግለሰብ ጀምሮ እስከ ጥቅል አገራዊ ምጣኔ ሀብትም የሚደርስ ነው። ሱሰኛ የሆነ ሰው እንደ ግለሰብ እንደ ግለሰብ ስናየው ከፍተኛ የሆነ ሀፍረትን ያከናንባል ማለት ነው። ሀፍረትን ሊሰጥ ይችላል፣ ድህነትን ያመጣል። ግልጽ ነው። ሱሰኛ የሆነ ሰው አይበለጽግም ማለ ሱሰኛ የሆነ ሰው በሀብት ደረጃ አታገኘም። ኢንጂነር ሆኖ ዶክተር ሆኖ ትልቅ ደረጃ ላይ ደርሶ አንቱ ተብሎ ይወርዳል ይወርዳል ወደ ድህነት ከሱ ጋር የማይመጡኑ ሰዎች ጋር ወርዶ ታገኘዋለህ። ማለት ሱስ ይህን ያህል ይወዳናል ማለት ነው። በግለሰብ ደረጃ በማህበረሰብ ደረጃ ስናመጣው ደግሞ ያው ብዙ ችግሮች ነው ያሉት። ወንጀል ይፈጸማል። ሀገር አትረጋጋም። ለምሳሌ የሚፈልጉት አገልግሎት አለ። ማህበረሰብ የሚፈልገው አገልግሎት ያ የሚፈለገው አገልግሎት ልናገኘው አንችልም። ህዝቡ የተረጋጋ ማህበራዊ አገልግሎት ሊያገኝ አይችልም። ይህንን ማየት እንችላለን። ለሀገር የእድገት ማነቆ ይሆናል። ሱስ ሱስ የእድገት ማነቆ የቅድም ብለን የለ ፕሮዳክቲቪቲ፣ ቀንሳል ብለናል፣ ምርታማነት። ስለዚህ ምርታማነት ቀነሰ ማለት ሀገር ላይ ጥያቄ ውስጥ፣ ስለዚህ ለሀገርም ጫና ነው ማለት ነው። ሱሰኝነት በደንብ ማየት ያስፈልገናል። ሌላ ስራ አጥ ቁጥር ያው አንኤምፕሎይመንት የምንለው ስራ አጥ ቁጥር ይጨምራል። ስለዚህ ይሄን ይሄን ነገሮች ለግለሰብ ለማህበረሰቡና ለሀገር እንዲህ አይነት ችግሮችን ይፈጥራል ሱሰኝነት ማለት ነው። በዚህ ኢኮኖሚውን በዚህ መልኩ ሊጎዳው ይችላል ለማለት ፈልጌ ነው። ምሳሌ ላይ የሶሎሞን መጽሐፍ መጽሐፍ ምሳሌ ምዕራፍ 14 ቁጥር 34 ላይ አንድ ቃል አለ ተመዝግቦ እናገኛለን። ምንድን ነው የሚለን? ጽድቅ ህዝብን ከፍ ከፍ ታደርጋለች፣ ጽድቅ ህዝብን ከፍ ከፍ ታደርጋለች ኃጢአት ግን ህዝብን ታሳንሳለች። ህዝብን ነው የሚለው ለይቶ። ስለዚህ ኃጢአት የተባለ እዚህ ጋር ሱስን ልንድል ስለምንችል ኃጢአት አጠቃላይ ቢሆንም ግን ሱስም የኃጢአት ክፍል ስለሆነ ህዝብን ታሳንሳለች ብሎ ገልጾታል። ስለዚህም ያው መበርታት አለብን፣ ከዚህ ሕይወት ውስጥ መውጣት አለብን ማለት ነው። ሱሰኝነት የተለያዩ የህብረተሰብ ክፍሎችን በተለይም የሀገር ተረካቢ የሆኑ ታዳጊ ወጣቶችን እያሳጣን ስለመሆኑ ነው ልዩ ልዩ ጥናቶች የሚያሳዩት። ከዚህ ባለፈ የዜጎችን ጤና በመጉዳት የአገልግሎት ሰጪ ተቋማት ሰራተኞችን የስራ ሰዓት በመሻማት በምጣኔ ሀብት ላይ የሚያሳርፈው በጎ ያልሆነ ጠባሳ ቀላል የሚባል አይደለም። ኦፖርቹኒቲ ኮስት የሚሉት ፈረንጆቹ እኛ ወደ አማርኛ ለመመለስ ሞክር ያለው እንግዲህ ያው ኦፖርቹኒቲ ኮስት የሚለው እንግሊዝኛው ላለመጠቀም ብዬ ማለት ነው። ምንድን ነው ያልኩት? ወደፊት ጥቅም የሚያስገኝ ወጪ አይደል? እንደዚህ ብለን ለመተርጎም ያው አጭር የአማርኛ ቃል ባይኖረው ኦፖርቹኒቲ ኮስት የሆነ ነገር የምታወጣው ነው። ጀስት ለወደፊት ትርፍ አገኝበታለሁ ብለ የምታወጣው ወጪ እንደማለት ነው እና ለወደፊት ጥቅም የሚያስገኝ ወጪ ብዬ ተረጎምኩት እና ከዚህ አንጻር አገናኝተን ስናይ ሱሰኛ የሆነ ሰው ያው ቅደም እንዳለው ምርታማነትን ነው ቀጥታ የሚመታው። እና ሱሰኛ የሆነ ሰው ጊዜያቸውን መጀመሪያ ያው ጊዜያቸውን ነው የሚቀሙት። ሱሰኛ የሆነ ሰው በጊዜ ቢሮ አታገኘውም፣ በመውጫ ሰዓትም አታገኘውም፣ በመግቢያም በመውጫውንም አታገኙ። ጊዜ ማቃጠል ማለት ይሄ ነው። ስለዚህ ፕሮግራም እንዳደሉ በመርሃ ግብር አይመሩም፣ ስለሚያቅበጠብጣቸው። በስራ ሰዓትም እኮ በፈለግከው ሰዓት ላታገኛቸው ትችላችሁ። ሊወጡ ሊገቡ ይችላሉ። ብዙ የምናቃቸው አሉ። በተለይ ብዙ ጊዜ አሁን እኛ በእኛ ስራ እኔ ባንክ አካባቢ ስለሆንኩኝ ሲጋራ የሚያጨስን ሰው ወንበሩ ላይ ላታገኘው ትችላል፣ በተደጋጋሚ ማለት ነው። ይወጣል ይገባል፣ እና እንዲህ እንዲህ አይነት የማቁነጥነጥ ጸባይ አለው እና ሌላው ተመስጦ አይኖራቸውም። ፎከስ አድርጎ መስራት አይችሉም። ይህንን ይነጠቃሉ። ሌላኛው ደግሞ ክሬቲቪቲ የለም። አሁን ትልቁ እንዲያው ተመልካቾቻችን ማየት በደንብ መገንዘብ ያለብን በተለይ ሱሰኞች የምትከታተሉ ይህንን ፕሮግራም ፈጠራ የፈጠራ እንትን የለም። ሱሰኛ ከሆን አእምሮአችን ስለሚታመም ክሬት የማድረግ የመፍጠር እንትኑ ከእግዚአብሔር ዘንድ ይነሳናል ማለት ነው ከሱ ከስርዓቱ ስለምንወጣ ይሄንን በደንብ እንትገነዘቡ እፈልጋለሁ ማለት ነው። እና ፈጠራ አይኖርም። ይሄ ከሆነ ደግሞ ሀብት ይባከናል እንጂ ተመላሽ ነገር ትርፍ አይኖረው ማለት ቀደም እንዳለ ኦፖርቹኒቲ ኮስት ማለት የሆነ ነገር ኢንቨስት አድርገን ትርፍ የምናስብበት ማለት ነው። ኢንቨስትመንት ማለት ትርፍ አይኖረውም። አሁን በሱሰኝነት የሚሰራ ስራ፣ ሱሰኛ የሆነ ሰው የሚሰራው ስራ እንደገና ሪተርን አይኖረውም አይጠበቅም ማለት ነው። ኪሳራ ነው። ስለዚህ ይሄንን ጉዳት ያመጣል ማለት ነው ሱስ። ሌላኛው ሳይንስ እንደሚነግረን ያው ሱሰኞች 33% ምርታማነታቸው ይቀንሳል ይላል፣ ሳይንስ ነው። ይሄን ከኖርማል ሰው ወይም ደግሞ ጤነኛ ከሆነ ሰው በ33 በመቶ ሱሰኛ የሆነ ሰው ምርታማነቱ ይቀንሳል። በጣም አስደንጋጭ እኮ ነው ይሄ፣ በጣም አስደንጋጭ እና እንዲህ ብሎ ሳይንስ ያስቀምጣል። ይሄ ደግሞ ያው የሀገር ከፍተኛ ውድቀት ነው ማለት ነው። እንደው ምሳሌ አሁንም ከምሳሌ አልወጣም ያው በአብዛኛው ምክር አዘል ስለሆነ አይደል ልጆችህን መዝሙረ ዳዊት መጽሐፍ ምሳሌ አስተምራቸው ነው የሚለው አይደለም ስለዚህ ምሳሌ ላይ በጣም ብዙ ቃላቶችን ማግኘት እንችላለን ምሳሌ አስር መጽሐፈ ምሳሌ አስር አራት ላይ ምንድን ነው የሚለው የሀኬተኛ እጅ ችግረኛ ያደርጋል ይላል የሀኬተኛ እጅ ችግረኛ ያደርጋል የትጉህ እጅ ግን ባለጸጋ ያደርጋል በጣም የሚገርም ነው አገላለጹ ስለዚህ ባለጸግነት የኦፖርቹኒቲ ኩስት ያልነው በኋላ የሚገኝ ትርፍ ስለሆነ ምን መሆን አለብን ማለት ከእሱስ ንጹሕ ሆነን የትጉህ እጃችን፣ የትጉህ እጅ ነው መሆን ያለበት ማለት። የሐኬተኛ እጅ እንዳይሆን መጠንቀቅ አለብን ማለት። ይህም ብቻ አይደለም፤ ሱሰኝነት የቅድስት ቤተክርስቲያንን ልጆች ከቤተክርስቲያን አስተምሮና ስርዓት ውጭ የሚያደርግ አደገኛ ልምምድ ነው። ሱሰኝነት ከቤተ ክርስቲያን ምስጢራት ሱታፌ የሚያርቅ ስሁት መንገድም ነው። ከዚህ ባለፈ ቤተ ክርስቲያናችን አገልግሎቷን ለማስፋት ከምእመናን የምታገኘውን አስራት በውል እንዳታገኝ በማድረግም አገልግሎት እንዳይፋጠን የራሱን አሉታዊ ጫና ይፈጥራል። የቤተ ክርስቲያናችን ትልቁ ስራዋ ምግባረ ሰናይ ነው። ምግባረ ሰናይ ማለት ከባህላ ሀብት ተቀብላ ሀብትን ወደ ድሆች ማሻገር ማለት ነው። ቤተ ክርስቲያን የተመሰረተችው ለዚህ ነው። ቤተ ክርስቲያን ክርስቶስ መሰረቶ ምንድን ነው ያለው? ከመዝ ግበሩ፣ ከመዝ መሀሩ፣ ይህን አድርጉ፣ ይህንን ማስተምሩ ብሎ እግር አጥቦ የጀመራት ክርስትና ነች። በጸሎታ ሐሙስ ማለት ነው። ስጋና ደግሞ ከመስጠቱ በፊት ግራጦ ክርስትና ክርስትና ባጭሩ ሰርፊስ ነው። አገልግሎት ነው። ምግባረ ሰናይ ብለውታል አባቶቻችን። በጎ ምግባር ማለት ነው። በጎ ምግባር፣ ስለዚህ ሱሰኛ ከሆነ ምዕመኖቿ የቤተክርስቲያን ምዕመን በአብዛኛው ሱሰኛ ከሆነ፣ ሱስ ደግሞ ያው በቀን በትምህርት ተጠቅሰን አድርገን ሱስ ብዙ ነው መገለጫው ሱስ፣ ኢንተርኔት፣ ጫት ወይ ደግሞ ሽሽ እንደዚህ አይደለም። በፕሮግራም አለመመራት በራሱ እኮ ሱሰኝነት ነው። አንድ ዛሬ መስራት የነበረብን ትተል ሌላ ስራ መስራት በራሱ ሱስ እኮ ነው። ወደዛ ተስበናል ማለት ነው፣ ያለ ፕሮግራም ተመርተናል። ይህን ሁሉ መግለጽች እና ወደ ርሱ ሳመጣው ቤተ ክርስቲያናችን ቀዳሚ ስራዋ ምግባረ ሰናይ ከሆነ ምግባረ ሰናዩን የምታከናወነው ነው ከምእመናኖቿ በምታገኘው ትሩፋት ነው። ይሄ ትሩፋት ይሄ ይሄ መባ መባ ነው በገንዘብ ሊገለጽ ይችላል። በነጻ አገልግሎት ሊገለጽ ይችላል። እነዚህን ሁለቱን ነገሮች ታጣለች ማለት ነው። ስለዚህ ቤተክርስቲያንን ያዳክማታል። ልጆቿ ሱሰኞች ከሆኑ በአግባቡ አስራት ማውጣት አይችሉም። አስራት ማውጣት አይደለም የራሳቸው ኑሮ እኮ መግባት አይችሉም ማለት ነው። ስለዚህ ይህንን በከፍተኛ ሁኔታ ቤተክርስቲያናችንን ይፈትናታል እና በአጠቃላይ ተልእኳ ላይ ተልእኳን እንዳታሳካ ያደርጋታል። ከዚህ አንጻር ማየት አለባቸው ምእመናን ማለት ነው። በእሱ ስም ውስጥ ያሉ ምእመናን በደንብ በአጽንኦት የሚያዩት ቤተ ክርስቲያናችን እግሯን እንደመያዝ እንዳትራመድ እግሯን እንደመያዝ እንዳትሰጥ እጇን እንደመያዝ ማለት ነው ቤተ ክርስቲያናችን። ስለዚህ አስራት በኩራታችንን በአግባቡ እንዳንወጣ ያደርገናል ለማለት ፈልጌ ነው። ቅዱስ ዮሐንስ አፈ ወርቅ አባታችን በረከቱ ይደርብንና አንድ ትልቅ ኃይለ ቃል ያስቀምጣል እዚህ ላይ ለተመልካቾቻችን እንዲያው ለመግለጽ ያህል ቅዱስ ዮሐንስ አፈ ወርቅ ምንድን ነው የሚለው፣ ለሰውነቱ ደስታ ተገዥ የሆነ ሰው የእግዚአብሔርን ቤት መቅደስነቱን ያስወስደዋል ይላል። በጣም ትልቅ አባባል። ለሰውነቱ ደስታ ለደስታው ማለት ነው፣ ሰውነቱን አስቀድሞ ስጋዊ ፈቃድ እንደማለት ነው። ተገዥ የሆነ ሰው የእግዚአብሔር ቤተ መቅደስነቱን ያስወስዳል። ስለዚህ ስጋዊ ፈቃዳችንን እንግታ ቤተ ክርስቲያናችንን እናግዛት እሷ የተመሰረተችበት አላማ እጓለማውታዎችን መሰብሰብ ፈታሄ ግፉአን ምስካየ ህዙናን መሆን ነው ስራዋ ቤተ ክርስቲያን ስራ ስለዚህ ይህን ስራ እንዳናደናቅፋት ሱሰኛ በመሆን ከዚህ መውጣት አለብን ለማለት ፈልጌ ነው ሱሰኝነት ጣጣው መልከብዙ ነው በሱስ ምክንያት የበርካቶች ጎጆ ፈርሷል፣ ልጆች ተበትነዋል፣ ንብረት ባክኗል። በጥቅሉ ቤት ይቁጠረው የሚያሰኙ በርካታ ምስቅልቅሎችን አድርሷል። ሱሰኝነት ሱሰኝነት ብቻ ሆኖ መቅረት አይደለም። አብሮ ሌላ ይዟቸው የሚመጡት ነገሮች አሉ። ተከትሎ ሱሰኛ የሆነ ሰው ገንዘብ ሲያጣ ምንም ሊያደርግ አይችልም። መቀመጥ ስለማይችል ያሱሱ ስለሚያስገድድ ዞሮ ዞሮ ያጋነንት እስረኛ ሆኗል። ያጋነንት ቁራኛ ተቆራኝተውታል ማለት ነው። ስለዚህ እነሱ ናቸው የሚያስገድዱት። ጠለቅ ብለን ስናየው ማለት ነው። አሁን እኛ ይመስለናል ሲጋራ ወይም ጫት የሚጠቀም ሰው በራሱ ፍላጎት የወደቀ ይመስለናል። ያማ አልፏል። ከዛ አለፍ ብሏል። መጀመሪያ በራሱ በስጋዊ ፈቃድ ወድቋል። ከዛ ግን አጋነንት መጫወቻ ነው። ያጋንንት መጫወቻ ነው። እዛ ውስጥ ካልወጣ ማለት ነው እና የሱሱ ሰዓቱ ባለፈ ጊዜ የሚጠይቀው ነገር አለ። ገንዘብ ሊያጣ ይችላል። ገንዘብ በሚያጣ ጊዜ ደግሞ ወደ ሌላ ወደ አልተፈለገ ወንጀል ይሄዳል ማለት ነው። ስለዚህ ቀጥሎ ያሉትን ነገሮች ያመጣል። ስርቆት ነው የመጀመሪያው፣ ሌብነት ወደ ሌብነት ይሄዳል። ምንም ጥያቄ የለው። አሁን የምናያቸው በሌብነት የተሰማሩ ሰዎች ሱሰኞች ናቸው። ጤነኛ የሆነ ሌባ የለም። ከሱስ ነፃ የሆነ ሌባ ልናገኛችል። በአንድም በሌላም የአንድ ሱስ ወይም የሌሎች ተጨማሪ ሱሶች ሰለባ ነው ሌባ ማለት ነው። ሰራቂ የሚሆነው ሰው ዝም ብሎ አይደለም ለአንድ ዓላማ ስለሚያውለው ነው፣ ገንዘቡ ገንዘቡን ሊመፀውተው አይደለም የሚሰርቅ ገንዘቡን ሕይወቱን ሊቀይርበት አይደለም። በፍጹም አይቀየርም ሕይወታቸው። ሰርቆ የሚበለጽግ እኮ የለም። ለዛ ነው አትስረቅ የሚለው ትእዛዝ እንደ ትእዛዝ የተቀመጠው ከአስሩ ትእዛዛት ለሙሴ የሰጠው ማለት ነው ምክንያቱም ስርቆት ስለማያበለጽግ ማለት ነው ስርቆት ትልቅ ቦታ ስለማያስደርስ ማለት ነው ከበስተጀርባው አንድ ነገር አለ ስርቆት ካለ ሱስ አለ ማለት ሌላ ነገር የለው ስለዚህ ሌብነትን ያስከትላል ሱስ ማለት ነው ከዚያ ደግሞ ሌብነት በዛ በሌብነት አይቀርም። አመፅን ያስከትላል ማመፅ ከመሬት ተነስቶ አይደለ ማስገደድ ውስጥ ይገባል ማለት ነው። አንዳንድ አሁን የዩኒቨርሲቲ ተማሪዎች ሳይቸግራቸው የሚያምፁ አሉ። ሳይቸግራቸው የመማር ማስተማሩን ሂደት የሚረብሹ አሉ። ልማት የሚያደናቅፉ አሉ። ልማት ጥሩ ነው። ማንም ልማትን አይጠላም ማለት ግን፣ ያ ከአመፅ በስተጀርባ ምንን ለማሳካት ነው? ሶሶኝነታቸውን ለማስተናገድ ማለት ነው። ከዚያ የሚገኝ ጥቅም ስለሚኖር ማለት ይሄ አለ። ሌላኛው ደግሞ ያው ግልሙትና ነው በዛ ነው የገለጽኩት። ያው ዝሙት ማለት ነው። ዝሙት ስለማይገልጸው ነው እኔ ግልሙት እና ያልኩት ማለት ነው። ምንድን ነው ይሄ ያላግባል? ሴቶቹም ወንዶቹም፣ ወንዶቹ ለወንድ አዳሪነት፣ ሴቶቹ ለሴት አዳሪነት መጋለጥ ማለት ነው። ሴት አዳሪ ብቻ ያለ ይመስለዋል ሰው። ወንድ አዳሪ እኮ አላል። በዘመናችን በጣም ብዙ ነገሮች አሉ የማይወሩ እና ይሄንን ሁሉ የሚያመጣው ሱስ ነው ማለት ነው። ሌላኛው ተጨማሪው ነገር ምንድን ነው፣ በፍቅር የሚኖሩትን ሰዎች ፍቅር ይነሳቸዋል። ሰላም ይነሳል ማለት ይበጠብጣል። ራሱም ሰውየው ራሱ ባለ ሱስ የሱስ ተጠቂው ሰው ሰላም አይቀ ሰላምን አያገኝ በፍቅር እየኖረ የነበረን ሰው ሰላሙን ይነሳዋል ማለት የሌሎቹንም ሰላም ይነሳል በመበጥበጥ ሌሊት። አሁን ለምሳሌ ሰላም ያሉትን ሰዎች ተኝተው ያሉትን ሰዎች ዘለን ባጥር ዘሎ የሚገባ ሰራቂ እንግዲህ ህፃናቱን ሳይቀር ሳይኮሎጂካሊ የስነ ውድቀትን ያስከትልባቸዋል ማለት ሲደነግጡ ይኖራሉ ማለት ነው፣ ህጻናቱ። ይህ ሁሉ የመጣው በምንድን ነው? በሱስ ገንዘብ በማጣት ምክንያት ማለት የሱስ ማስተናገጃ፣ ይህንን ማለት እንችላለን። ክርስቶስ አምላካችን ስለ ረኝነት ሲናገር ሲያስተምር ምን አለ? ሌቫ አለ ሌቫ ዮሐንስ 1 10 ላይ የምናገኘው ነው። ሌቫ የሚመጣው ምን ሊያደርግ ነው አለ ሊሰርቅ ሊገድል እና ሊያጠፋ ነዋል። ሌባ የሚመጣው ዮሐንስ ወንጌል ምዕራፍ አስር ቁጥር አስር ሌባ የሚመጣው ሊሰርቅ፣ ከዛስ ሊገድል እና ሊያጠፋ ለዚህ ነው የሚመጣው አለ። ይህንን ሁሉ እንግዲህ ሌብነትን የሚያመጣ ሱስ ነው ደግሞ ማለት ነው። እና ይህንን መግለጽ እንችላለን። ቅዱስ አውጉስጢኖስ የሚባል አንድ ከቀደምት ሊቃውንት ደግሞ አንዱ ራሱን የማይገዛ ሰው በነፃነት ሊኖር አይችልም አለ። ራሱን የማይገዛ ሰው በነፃነት ሊኖር አይችልም ስለዚህ፣ ራሳችንን እንድንገዛ ያስፈልገናል። በስሜታችን አንነዳ አንገፋ ለማለት ፈልጋለሁ ማለት ነው። ትውልድን እየቀጠፈ ፈተና ሆኖ ለቀጠለው ሱሰኝነት ቅድስት ቤተ ክርስቲያናችን ከምታከናውነው ተግባር ባለፈም ከመንግስት ጀምሮ ግለሰቦች፣ እንዲሁም ሁሉም የማህበረሰብ ክፍል መፍትሄ ለማበጀት ሊመክርና ሊዘክር ይገባል። ምን እናድርግ ነው ምን ተንግበር አይደል የሚሉት አባቶቻችን። ስለዚህ የመጀመሪያው እንደ መፍትሄ ብዬ የማስቀምጠው ነገር የመጀመሪያው መረጃ ነው፣ መረጃ በተገቢ መልኩ መያዝ። አሁን የምግባረ ሰናይ የቤተ ክርስቲያን የመጀመሪያው ሥራው ያልኩት የምግባረ ሰናይ ለመስራት መጀመሪያ የቤተ ክርስቲያን አባላት መቆጠር አለባቸው። ቤተ ክርስቲያኗ ምእመናኖቿን ታውቃለች። ምእመናኖቿን ስታውቅ በቤተሰብ ውስጥ ስንት ሰው እንዳለ ይታወቃል። የጎዳና ተዳዳሪዎቹ ይታወቃሉ። ክርስቲያኖቹ አማኞቿን ታውቃለች። ስለዚህ ትክክለኛ መረጃ መያዝ የመጀመሪያው መፍትሄ ነው። መረጃ ዶክመንቴሽን ማለት ሁለተኛው ደግሞ የስራ ፈጠራ እድሎችን ማመቻቸት፣ ስልጠናዎችን መስጠት ያስፈልጋል። እነዚህ በሱስ የተጠቁ ሰዎችን ካወቅ ናቸው በኋላ ወደ መፍትሄው መሄድ አለብን ማለት ነው። ለምን ሐኪም ናት ቤተክርስቲያን አይደለም። ስለዚህ የስራ ፈጠራ ስልጠናዎችን መስጠት በተደጋጋሚ ያስፈልጋል። ሌላ አነስተኛ ብድሮችን ማመቻቸት። ቤተክርስቲያን ሀብቷ ብዙ ነው፣ አስተዳደሯ ነው እንጂ የታወቀው ባለሀብትናት ቤተክርስቲያናችን እናውቃለን እና ይሄንን አነስተኛ ብድሮችን በማመቻቸት የሱስ ተጎጂዎች ሰዎችን መንከባከብ ያስፈልጋል ማለት ነው። እንደ መፍትሄ ያስቀምጠዋለሁ። ሌላኛው የማህበረሰብ መልሶ ማቋቋም ስራዎች የሪሃብሊቴሽን ቅድም እንዳልከው ስራዎች ያስፈልጋሉ። በገዳማትም መንፈሳዊውም ሪሃብሊቴሽን መልሶ ማቋቋም ያስፈልጋል። ስጋዊም እንደዛ ያስፈልገናል ማለት ነው። ሌላው የጎጂ ምርቶች የግብር ጫና ማድረግ ነው። ይሄ የመንግስት ኃላፊነት ነው። መንግስት አልኮል እነዚህ ሲጋራ እና የመሳሰሉት፣ ጥሩ ነው። ጥሩ መነሳሳት አለ። ለምሳሌ አሁን አድቨርታይዝመንት የአልኮል ማስታወቂያ ስራ ተከልክሏል። በጣም ይበል የሚያስ የሚያስመሰግን ነው። በዚህ አጋጣሚ ምስጋናዬን አቀርባለሁ ለሚመለከተው አካል ማለት ነው። ቀላል ነገር አይደለም። ተጽዕኖ የቢራ ማስታወቂያ፣ የአልኮል ማስታወቂያ የተለያዩ ነበረ የለም አሁን። ቀላል አይደለም ይሄ። ሕክምና ነው ራሱ ማለት ነው። እና ይህንን ማድረግ አሁንም በተገቢው መልኩ ታክስ ግብር መጣል አለበት። አለማበረታታት ማለት ነው ዲስካሬጅ ለማድረግ ይሄ አንዱ ነው። የሌላው የግንዛቤ ማስጨበጫ መርሃ ግብራት ነው ቤተክርስቲያናችን፣ ወንጌልን ስትሰብክ ከሱስ ጋር የተያያዘ እንዲህ አይነት ስብከቶች በተደጋጋሚ ልዩ መርሃ ግብር እየተዘጋጀላቸው ሱሰኞችም እየተጠሩ እየተጠሩ ጉባኤ እየተዘጋጀ የሱሰኞች ጉባኤ ብላ የሱሰኝ በሱስ የተጠቁ የእኛ አባሎች ናቸው፣ የክርስቶስ ቤተሰቦች ናቸው። እነሱን ጠርተን እነሱን ጠርተን ልዩ ጉባኤ በማዘጋጀት ግንዛቤ መስጠት፣ ለሌሎቹም ተጠቂ ላልሆኑትም ለህፃናት በየእድሜያቸው ከፋፍለን ሶስት ምን ያህል ጎጅ እንደሆነ ማሳየት ያለብን ይመስለኛል። ና ይሄ እንደ መፍትሄ መቀመጥ ይችላል። ሌላው የተጎጂ ቤተሰቦችን የተጎጂ ቤተሰቦችን ገንዘብ እለታዊ ችግር ያለባቸው ሊኖሩ ይችላሉ። ቤተሰብ ትዳር ፈርሶ ሊሆን ይችላል። ሰውየውን እናክመዋለን ወይም ሴትዮዋ በሱስ ውስጥ ካለች ቤተሰቡን ግን ማሰብ አለብን እንደ ቤተክርስቲያን ማለት ነው እና የተወሰኑ ቻሪቲ ስራዎች የዚህ አፋጣኝ እርምጃ አፋጣኝ እርዳታ የገንዘብ እርዳታዎችን በማስተባበር ከህዝቡ ተደራሽ መሆን ወይም ደግሞ ቶሎ አስቸኳይ እርዳታ ማድረግ ያስፈልጋል፣ የሚል ሀሳብ አለኝ። በጥቅስ ላጠቃልለው ና ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው ምዕራፍ አምስት ቁጥር 18 ላይ ያው ቅድም እንደጠቀስ ነው ማለት ነው። የስጋና የመንፈስን የነፍስን ስራው ሲዘረዝር ምን አለ? መዳራት ነውና ወይን በመጠጣት አትስከሩ፣ ነገር ግን ይላል መንፈስ ቅዱስ ተመሉ እንጂ ይላል። ያው ሰው ክቡር ነው። ቅድም እንዳልኩት በመንፈስ ተመሉ ነው የሚለን፣ የወይን ጠጅ በወይን ጠጅ ከመስከር ይልቅ በመንፈስ ቅዱስ ተመሉ ብሎ ያስተምረናል ማለት ነው። ስለዚህ እንደ መጨረሻ መልእክት የማስተላልፈው ያው ለቤተ ክርስቲያናችን መጀመሪያ ለቤተ ክርስቲያናችን ሰው ቤተሰቤን ወዳለሁ እናት አባቴን ወዳለሁ ከማለቱ አስቀድሞ ቤተክርስቲያኑን ነው የሚወድ። ቤተክርስቲያናችን ነው መውደድ ያለብን፣ ሁኔታዎች እንዳይገቱን ማለት ነው፣ እምነታችን ላይ ጥያቄ እንዳይመጣ መጀመሪያ የምንወዳት ቤተክርስቲያንን ነው፤ ቤተክርስቲያናችንን ቤተሰቦቻችንን፣ ሀገራችንን በእውቀት በስነ ምግባርና በሞገስ ከፍ እንል ዘንድ ምን መሆን አለብን? ንቁዎች መሆን አለብን። ጠንቃቆች መሆን አለብን። ጠንካሮች መሆን አለብን። ንቁ ጠንካራና ጠንቃቃ ልንሆን ያስፈልጋል ማለት ነው።